ሰላም ተናስተልጉ ወደ ዴቡሜድ ተከታታዮችና ቤተሰቦች፣ ሰዎች ለመሆኑ የጤናቹ ነገርስ እንዴት ነው? ዛሬ በየቀኑ አጃ ብንመገብ በሰውነታችን ላይ ምን ሊከሰት ይችላል ምኑትን የጤና ጥቅሞችን እንመለከታለን። የወርቃማን እህል ሰውነትን ከውስጥ ወደ ውጭ እንዴት እንደሚለውጥ ነው የተነሽ የደም ስሮችን ማዝናት፣ ስኳር ማመጣጠንና የልብን ጤና መጠበቅ ቆዳዎችን እንኳን ሳይቀር የማጽዳት ስራን እንደሚሰራ ብነግሮትስ፣ አጃ በአመጋገብ ሳይንስ ከተጠኑ በጣም ኃይለኛ የቁርስ ምግቦች ውስጥ አንዱ ነው። ነገር ግን በየቀኑ አጃ ብንመገብ በሰውነታችን ላይ ምን አይነት የጤና ጥቅሞችና የጤና በረክቶች ይከሰታሉ ምትን አብረን እንመልከት። ይከተሉ። የደቡሜድ ነው ስብስብ የህክምና ርዕሶችን ወደ ተግባራዊ ምክር መንከፋፈልበት ላይ እንደተለመደው ስለ ጤናችሁ አዘቢያች አቅም ደቡብ ኮሎች። እንደተለመደው ደቡሜድን ሰብስክራይብ፣ ሼር ማድረግ እንዳይረሰያልም ስንቀጥል በዚህ ቪዲዮ እና በዚህ ትምህርት ውስጥ ከምንመለከታቸው ውስጥ ቁጥር አንድ ላይ የምናገኘው አጃ ምንድን ነው። ስንቀጥል በሁለተኛ ደረጃ በአጃ ውስጥ ከአጃ በስተ ጀርባ ያለውን ሳይንስ በሶስተኛ ደረጃ ደግሞ የጤና ጥቅሞችን በስድስት ከፋፍለ እንመለከታለን። በአራተኛ ደረጃ ደግሞ ሊሆኑ የሚችሉ የጎንዮሽ ጉዳቶችን በአምስተኛ ደረጃ ደግሞ በቤት ውስጥ እንዴት አጃን ለማዘጋጀት እጅግ በጣም ጥሩ መንገዶችን እንመለከታለን ማለት ነው። ስንቀጥል በአንደኝነት አጃ ምንድን ነው ከብሎ እነሳ እንግዲህ ስለ አጃ ስናወራ አጃ በሳይንሳዊ አጠራሩ አቬና ሳቲቫ ከሚባል የእህል ዘሮች ውስጥ የሚመደብ ነው። በውስጡም በፋይበር፣ በፕሮቲን እንደ ማግኔዚየም እና ብረት፣ ዚንክ በማንጋኒዝ ባሉ አስፈላጊ ማዕድናት የበለፀገ ነው። ከተጣራ እህሎች በተለየ መልኩ በውስጡ ብራንና ጀርመን ይዛል በፍሬዎቹ ማለት ነው። ይህ በፍሬዎች ውስጥ የያዛቸውን ሁለቱ ውህዶች ደግሞ ኃይልን ለረጅም ጊዜ ምግብ ሳስፈልገን እንዲቆይ እንዲሁም ደግሞ ለረጅም ጊዜ በውስጥ የያዛቸው እነዚህ ይዘቶቹ ብዙ አይነት የአመጋገብ ስርዓትን ይሰጣል። በተለይም ደግሞ የአጃ አይነቶቹን ለምሳሌ በኢሮፕ እንዲሁም ደግሞ በአፍሪካ በመካከለኛው ምስራቅ በብዛት የሚገኙትን ደግሞ ስንመለከት አራት አይነት አጃዎች ይኖራሉ ተብሎ ይገመታሉ። የመጀመሪያው ቅሮት የሚባለው ነው። ሁለተኛ ስቲል ከት የሚባል ነው። ሶስተኛ ሮልድ የሚባል እንዲሁም ደግሞ ስኮቲሽ የሚባሉ አይነቶች ናቸው። ነገር ግን ሁሉም ተመሳሳይ ንጥረ ነገሮችን ይሰጡናል። በተለይም ብረት መሳዩና በሀገራችን እንዲሁም ደግሞ በተለያዩ አፍሪካ ሀገራትና አውሮፓዎች ውስጥ የሚገኘው ማለት ነው ሮሰት የማይደረገው ማለት ነው በጣም አነስተኛ ግን በፋይበር ሃይ ይዘቱ እጅግ በጣም የበለጸገ ነው። ሁለተኛ ከአጃ በስተጀርባ ያለውን ሳይንስ ደግሞ ስንመለከት በአጃ ውስጥ ያሉት ኮኮ ቤታ ግሉካን የሚባል ልዩ ማሚ ፋይበርን ይዛል እንግዲህ በአሜሪካ ጆርናል ኦፍ ክሊኒካል ኒትሪሽን ላይ የታተመ ጥናቶች ዶሴዎች ጨምሮ በርካታ ጥናቶች እንደሚያሳዩት ከሆነ ቤታ ግሉካን ጥሩ ኮሌስትሮልን ኤችዲልን በመጨመር መጥፎ ኮሌስትሮልን ኤልዲኤልን በመቀነስ ይታወቃል። የምግብ መፈጨትን ያዘገያል፣ የደም ስኳርን ያረጋጋል፣ ጤናማ የአንጀት ባክቴሪያዎችን ይደግፋል። አጃዎች ሴሎችን ከእብጠት የሚከላከሉ የደም ስሮችን ተግባር የሚያሻሽሉና እንደ አንቲኦክሲዳንቶች ያገለግላሉ። ሶስተኛው ደግሞ የጤና ጥቅሞችን እንመለከት የአጃ ጤና ጥቅሞች እንመለከት። በአንደኝነት ላይ የምናገኘው የልብ ጤና ነው። ከልብ ጋር በተያዘ የቀኑ አጃን ሲመገቡ ልባችን በጣም ታመሰግናለች። ምክንያቱም ምንድን ነው ሲባል በአጃ ውስጥ ያለው የቤታ ግሉካን ፋይበር በአንጀት ውስጥ የጄል የሚመስል ንብርብሮሽን ይሰራል። በአጃ ውስጥ የጄል መሳይ ንብርብሮች፣ በአጃ ውስጥ የሚገኝ ሞለኪሉ ማለት ነው፣ የመጥፎ ኮሌስትሮልን ወደ ራሱ በመሳብ ወይም ደግሞ ቦንድ በማድረግ ይይዛል ማለት ነው። ወደ ልብ እንዳይገባ በተለይም መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ይይዛል፣ የደምን ውስጥ እንዳይገባ ይከላከላል ማለት ነው በራሱ ባለው ንብርብሮች ቦንድ ያደርጋል ማለት ነው። ከጊዜ በኋላ አጠቃላይ ኮሎስትሮል መጠንን ይቀንሳል። የደም ቧንቧዎች ንጹህ እንዲሆኑ ያደርጋል፣ ንጹህ ሆኖ እንዲቆዩ ያደርጋል። የደም ፍሰትን ያሻሽላል ማለት ነው። ከመቶ ሺዎች በላይ ያሳተፈ አንድ ህትመት እንዳመለከተው ከሆነ ወይም ደግሞ ጥናት ሃርቫርድ ዩኒቨርሲቲ መቶ ሺህ በላይ ሰዎችን አካቶ ባደረገው ጥናትና ምርምር መሰረት እንደ አጃ ያሉ ሙሉ እህሎችን አዘውትሮ የሚመገቡ ሰዎች የልብ በሽታ የሚያዘድላቸው ነው በ15% ይቀንሳል። ይህም ማለት ከጠዋት ምግብ ቁርስ በላይም ነው ማለት ነው። አጃ ለልብ እጅግ መድኃኒት ነው ማለት ነው። ሁለተኛ ከአእምሮና ከስሜት ጋር በተያዘ አጃ የአእምሮን የማያቋርጥ የነዳጅ አቅርቦት ያቀርባል። ለአእምሮችን ነዳጅ ነው ማለት ነው። አጃ በተዘዋዋሪ በአጃ ውስጥ ያሉት ውስብስብ ካርቦሃይድሬት ኃይልን ቀስ በቀስ ይለቃሉ። የደም ስኳርም ለሰዓታት ሚዛን እንድጠብቅ ያደርጋሉ። ይህም ለአእምሮ የማያቋርጥ ግሉኮስ ፍሰትን የሚወደውን ለአእምሮ ነዳጅ አቅርቦ ይሰጣል። የአእምሮ ግልጽነት፣ ትኩረት፣ ስሜት መረጋጋትን ያሻሽላል። አጃውት በቫይታሚን ቢ16 በማግኒዚየም ሁለቱንም በተለይም ደግሞ የስሜት ሆርሞንን የሚቆጣጠረውን የሴሮቴንን ለማምረት እጅግ ወሳኝ የሆኑትን ቢ ስድስትና ማግኒዚየም ይይዛል ስለዚህ በየቀኑ አጃ መመገብ በሰውነታችንና በአእምሯችን ውስጥ እጅግ በጣም ወሳኝ የሆነ የስሜትን እንዲሁም ደግሞ የመረጋጋት ስሜትን ያድን ይሰጠናል ማለት ነው። ሶስተኛ የአንጀትና ከምግብ መፈጨት ስራት ጋር በተያያዘ አጃዎች እንደ ድብቅ አትክልት ስፍራ፣ አጃዎች በተለይ በአንጀታችን ውስጥ የሚገኙትን፣ አንጀታችን እንደ ድብቅ የአትክልት ስፍራ ነው ለባክቴሪያዎች አጃ እነዛን በተለያዩ የአንጀታችን ክፍሎች ውስጥ የሚኖሩ ባክቴሪያዎችን ይመግባሉ በተለይም ደግሞ ፒፊዶ ባክቴሪያ እንዲሁም ደግሞ ላክቶባሲለስ የመሳሰሉትን ባክቴሪያዎች። እነዚህ እጅግ በጣም ጠቃሚ ባክቴሪያዎች ናቸው፣ ለሰውነታችን ምግብ መፈጨት ለማሳለጥ እጅግ በጣም ወሳኝ ናቸው። እነዚህ ጠቃሚ ረቂቅ ተዋሲያን ምግብ መፈጨት፣ ቫይታሚኖችን ለማምረት እንዲሁም ጎጂ ባክቴሪያዎችን ለማስወገድ ይረዳሉ። በአጃ ውስጥ ያሉት ቤታ ግሉካን የሴሎችን ፋይበር ለዚህም የአንጀት ትክል ስፍራ እንደ ማዳበሪያ ሆኖ ያገለግላል፣ ጤናማ ማይክሮቦችን ይደግፋል ማለት ነው በተጨማሪም አዘውትሮ አጃን ፍታን መመገብ በተለይ ሰረገ ሰገራን ማለስለስ፣ የአንጀት እንቅስቃሴ ማሻሻል፣ የሆድ ድርቀትን ለመከላከል ይረዳል ማለት ነው። ጤናማ አንጀት ማለት የተሻለ ስሜት፣ የተሻለ በሽታ መከላከል፣ የበለጠ ግልጽነት፣ የተሻለ ቆዳ እንዲሁም ደግሞ በሁሉም አንጀት አንጀት ጤና ማለት የሰውነታችን አጠቃላይ ጤና ከውስጥ ስለ ከአንጀታችን ስለሆነ የሚጀምረው እጅግ በጣም ወሳኝ ነው። ማለት አጃ መመገብ። አራተኛው ከቆዳና ከውበት ጋር በተያያዘ ምናልባት ኦትሜል መታጠቢያዎችን አይተን ልንሆን እንችላለን። በፋርማሲ ውስጥ እንዲሁም ደግሞ በተለያዩ ሱፐር ማርኬቶች ውስጥ ኦትሜል ሎሽን የሚባሉት አሉ። በተለይ በተለያዩ አውሮፓ ሀገራት ይታወቃል። አጃዎች የአቫናትራ ማይዶችን ይይዛሉ። እነዚህ በተፈጥሮ ውስጥ በየትኛውም ቦታ የማይገኙ በአጃዎች ውስጥ ብቻ የሚገኙ አንቲኦክሲዳንቶች ናቸው። እነዚህ ውዶች ቆዳን እብጠት ያረጋጋሉ፣ እንዲሁም ደግሞ በተለይም የቆዳ እርጥበትን ይይዛሉ፣ እንዲሁም ደግሞ የፀጉር መሰባበርን ይቀንሳሉ። አጃም በየቀኑ መመገብ እንደ ዚንክ፣ መዳብ፣ እንደ ባዮቲን ያሉ ንጥረ ነገሮችን ይሰጠላል። ይህም የቆዳ መከላከያን ያጠናክራል፣ የኮላጅን ምርትን ይደግፋል። ስለዚህ አጃን አለበቃል በየቀኑ መጠቀም ለቆዳችን እንዲሁም ደግሞ ለፊታችን ለፀጉሩ መሰባበር እጅግ በጣም ወሳኝና በሳይንስ የተደገፈ ነው ማለት ነው። አምስተኛው የበሽታ መከላከል ስርዓት ጋር በተያዘ አጃዎች የምግብ መፈጫ ስርዓቶች ብቻ አይደሉም፣ በሽታ የመከላከል ስርዓትን ይዛሉ። ቤታ ግሉካን ፋይበር የበሽታ መከላከል ሴሎች ጋር በተገናኘ እጅግ በጣም የተለያዩ ሚናዎችን ይወጣል። በተለይ ማይክሮፌጅ የተባሉት በሽታ ተከላካዮችን፣ ኒትሮፊል የተባሉትን በሽታ ተከላካዮችን በሰውነታችን ውስጥ የሚገኙ ወሳኝ በሽታ ተከላካዮችን ማለት ነው እንዲሁም ደግሞ ተዋጊዎችን ለባክቴሪያዎች ለቫይረሶች በፍጥነት ምላሽ እንዲሰጡ ያደርጋል። የሰውነት የመከላከል ስርዓትን እንደማሻሻል ያገለግላሉ ማለት ነው። በጆርናል ኦፍ ኒውትሪሽን ላይ የታተመ ጥናት እንደሚያመለክተው ከሆነ ቤታ ግሉካ የግሉካን የሚወስዱ ሰዎች አዘወትሮ ጉንፋንና ፈጣን የማገገም ስርዓት አላቸው። በየቀኑ አጃዎችን መመገብ ለጉንፋን ተጋላጭነታችንን የበሽታ መከላከል ስርዓታችንን ያጠናክራል ማለት ነው። ስድስተኛው ደግሞ ክብደትና ከሜታቦሊዝም ከካታቦሊዝም ጋር በተያያዘ ክብደትን ለመቆጣጠር እየሞከሩ ከሆነ አጃዎች በጠዋት ላይ ምርጥ ጓደኛ ናቸው። ዝቅተኛ ግላስሚክ መረጃ ጠቋሚ ያላቸው፣ ይህ ማለት ኃይለኛ ቀስ በቀስ በሰውነታችን ውስጥ የሚዋሃዱ ግን ለረዘም ላለ ጊዜ ሰውነታችን ሙሉ እንደሆነ ሆኖ እንዲቆይ እንዲሁም ደግሞ የጥጋብ ስሜት እንዲሰማን ያደርጋሉ። በውስጣችሁ ያለው የፋይበር ይዘት ከፍተኛ ፋይበር ይዘት እንደ ግላስ እንደ ግሬሊን ያሉ የረሃብ ሆርሞኖችን ያረጋጋል። እንዲሁም ደግሞ እንደ ፕላቲን አማክ በሊፒቲን አማካኝነት የመርካስ ስሜት እንዲሰማን ያደርጋሉ። በዚህ ምክንያት ቀኑ ሙሉ በተፈጥሮ ያነሰ ምግብ ሳያስፈልገን በነዳጅ የተሞላን ያህል ስሜት እንዲሰማን ያደርጋል ማለት ነው። አጃ በተለይም ደግሞ ከስኳር ጋር በተያዘ አጃን የኢንሱሊን መጠን ያረጋጋል፣ የስብ ሜታቦሊዝም ይደግፋል፣ እንዲሁም ደግሞ ስብን በከፍተኛ ደረጃ በማቃጠል ስራን ይሰራል። አጃ አራተኛው ሊሆኑ የሚችሉ የጎንዮሽ ጉዳቶችን ስንመለከት ማንኛውም ጤናማ ምግብ እንኳን ሳይቀር ከመጠን በላይ ከተወሰደ አደጋዎችን ሊያስከትሉ ይችላሉ። የአጃ ደግሞ ለየት የሚያደርገው በውስጡ የያዘው ጉሉተን አለርጂ ሊያስከትል ይችላል አንድ ምሰው ውስጥ። ስለዚህ ጉሉተን አለርጂ ላለባቸው ሰዎች በተለይም የሴሬሊክ በሽታ ካለብን ከጉሉተን ነፃ የሆነ አጃ መምረጥ ይኖርብናል። በተለይም ካሉት አራት ዝርያዎች ውስጥ የግሉተን ፍሪ የሆነውን መርጠ ልንጠቀም ይገባል። ለራሳችን ተስማሚ ማለት ነው። ስለዚህ የመጀመሪያው አለርጂ ነው። ሁለተኛ ደግሞ በቂ ውሃ ሳይኖር ከመጠን በላይ አጆች መብላት የሆድ ብጠትን ወይም ደግሞ ጋዝን ሊያስከትል ይችላል። ሁልጊዜ በትክክል የበሰለውን ብቻ መመገብ ይኖርብናል ማለት ነው። አምስተኛው በቤት ውስጥ እንዴት አጃን ማዘጋጀት ይቻላል ወይም ደግሞ ኦትሜሎችን ማዘጋጀት ይቻላል። በጣሰዎች ውስጥ የሚገልጽ አጆች ስንል የመጀመሪያው ክላሲካል ኦትሜል አዘገጃጀት ፕሪፓሬሽን ሲስተም የሚባለው የመጀመሪያው አንድ ሁለተኛ ኩባያ አጃ፣ አንድ ሁለተኛ ኩባያ ወተት ወይም ደግሞ ከውሃ ጋር ለአምስት ደቂቃ ቀቅሎ በወፍራሙ ማር፣ ሙዝ ወይም ደግሞ ቀረፋን ጨምሮ መመገብ ነው። ሁለተኛው ደግሞ አዘብዝፎ ማሳደር እና በላዩ ላይ አጃው ላይ ማለት ነው እርጎ፣ ወተት ወይም ደግሞ ክሬኑም ጨምሮ በወፍራሙ ለቁርስ ዝግጁ ማድረግ ይቻላል። ሶስተኛው አጃን የአጃ ሙቅ በተለይም በአገራችን ለሴቶች ሲወልዱ የምንጠቀምበት አይነት የአጃ አዘገጃጀት ማለት ነው። አጃውን ከወተት ወይም ደግሞ ከተፈጩ ከተለያዩ ፍራፍሬዎች ከቴምር አንድ ላይ ዱቄቱን በመፍጨት በጁስ መልክ በመምታት ማለት ነው፣ በማፍላት እንደማንኛውም ሙቅ መጠቀም ይቻላል ማለት ነው። አራተኛው አጃን በዱቄት መልክ በተለይ ካገኘ ነው የተፈጨውን አጃ በብዛት ኢትዮጵያን ማጀት ውስጥ የሚገኘው ማለት ነው ከተለያዩ ምግቦች ጋር አለዛን ደግሞ ብቻውን በፓንኬኮቹ ማዘጋጀት እንዲሁም ደግሞ የተለመደውን ዳቦ በመጋገር ባላዩ ዳቦዎች መልክ መጠቀም ይቻላል ማለት ነው። በመጨረሻም ደቡ ሳይንስ ሀክ ምን ይላል ሲባል ስለ አጃ አጃን በየቀኑ መመገብ ልብን፣ አንጀትን፣ ሜታቦሊዝም በመደገፍ እንዲሁም ደግሞ እጅግ በተፈጥሮ ተፈጥሮ የሆነ ጠንካራ የሆነ መድኃኒት ነው ማለት ነው። ስለዚህ በሚቀጥለው ጊዜ ስለ ቁርስ ሲያስቡ አጃን ያስታውሱ። አንድ ማንኪያ እንኳን ጠንካራ፣ ንጹህ፣ ጤናማ ሰውነትን ለመስጠት እጅግ በጣም ወሳኝ ከሆኑ አመጋገብ ስርዓት ውስጥ አንዱ ነው ማለት ነው። እናመሰግናለን። መልካም ጊዜ፣ መልካም ቆይታ። ደሙ ሜድ ቻው